የክስቲያናት ትልቁ ነው። በስባለም ደረጃ ትልቤተክርስቲያሰ ሰባ ሁለት መሰሶች አሉት። የሁለቱ አቤት የክርስቶስ ቀመሌ ከፊሎቹ በሰሜ ና በደቡ ያሉት ተደርጎላቸዋል። በምስራቅ በኩል እና ውስጥ ላይ ሙሎ የሆኑም በዛም ዘመን የሳነቱ እናያለን ብሉይ ኪዳን ምሳሌ ነው። የታችኛው መስቀሉ ሐዲስ ኪዳን ምሳሌ ነው። ያ ምንም ብሉይ ኪዳን ወንድ ልጅ በመገረዝ ነው ስና ሐዲስ ኪዳን ላይ ደግሞ ጥምቀት ነው የሆነው ከዚህ በኋላ እያንዳንድ በየ ማእዘስ ሶስት አንዶች በአንድ ላይ ተያይዘ እናያለን ናቸው ላ በአንድ ተያይዘዋል። ሶስትነታቸው ሚስጥረ ሥላሴ ነው። በአንድ መያያዛቸው ቅዱስ እንደዚህ ምንድን ናቸው? ይሄኛው በየቤተ ክርስቲያኑ እንደ ሁሉም ቤተክርስቲያናት የስርት መጠመቂያ ለህንፃ ወንድ እዚህ ነበር የሚጠመቁት ማለት ነው። በዘመኑ በቅርቡ ደግሞ ቤተክርስቲያን መግቢያ ላይ እዚህ ዋዎች መነኮሳ አለ ውስጥ አሁን የጉብኝት ሰው ስለሚበዛ የጉብኝት ፍላጎት የአገር ውስጥም የውጭው ስለበዛ እን ስለሆነ በፊት ነው የጉብኝት እንትኑ ሳይኖር አሁን ሰው እንዲያላቸው እንዲመሰገነው ስለማይፈልግ ሰው ወደ ዋሻዎች ነበር እዛው

ብረት ተካከለ ህንፃውን ብረት ተተከለ በኋላ ምንድን ያደረገው? አርማታ በሸዋ በስምንቱ አድርጎ ቀለም ቀብቶ እዛ ሳምፕሉ እዛ መስኮታ ጋ ያደረገው። በኋላ የመጣው ደግሞ አንጀለን የሚባለው ካምስ እንደዚህ ያደረገው ጣሊያኖች ናቸው። አዎ ጣሊያኖች ናቸው። በፌሮ በብረት እያስፈለፈለ ብረቱን እየሲነቅለው እነዚህ የምነበረውን ይዞታ ኦሪጂናሎችን አጣማ ነው። የመጀመሪያው ይዞታ እንዴት ያለ ነው የሚባል ሰው ባይነካካው ኑሮ ውሃ ሊያንኳልል የሚችል ስሙዚ የሆነ ለስላሳ የሆነ አረጉ ይዞታውን የሚያሳይ ነበረ። እንግዲህ የሰው ምክክል እንግዲህ በእጃዙ የሰውን ፊት እየጎዳለ ያለ። ይህ አሁን እነዚህ በሲሚንቱ የተገነቡ ናቸው ወይስ ያን የሆን የነበረ? ይ ሁ አምዶቹ አምዶቹማ ኦሪጂናሎችን አይተናል። በዛው በኩል ምንም ነገር አሁን እነዚህ ጥገና ተደጎላቸዋል። አዎ፣ በሲሚንቱ በተጠረበ ድንጋ 1954 በዛ ዘመን እንትን ያለው በምስራ በኩል ሙሉ ወጥ የሆኑ ትናይታና ቤዙም ማየት እንችላለን። መሰረቱ እኮ ኦሪጅናል። የእነዚህ አምዶች መሰባበር ብዙ አይነት መላምት ይናገራሉ። እና የመሬት መንቀጥቅ ነው ይላሉ። መሬት መንቀጥቀጥ አይደለም፣ ምክንያቱም መሬት መንቀጥቀጥ ቤዙ ላይ መሰረቱ ላይ ነው የሚነሳው። መሰረቱ ጠንካራ ነው፣ ምንም አልሆነ፣ አልፎ አምዶች ላይ ምንም ተጽዕኖ ያደርሱ ሌላኛው ግራኛ አፈረሳቸው የሚባሉ

ቤተክርስቲያን ወደ አንዱ አይሄድም። በጎን በሰሜንና በደቡብ በቀኝና በግራ ይወጣል። ቤተክርስቲያኖች ግን ከቤተ መድኃኒያም ወደ ቤተ ማርያም፣ ከቤተ ማርያም ወደ ደብረሲና ጎለጎታ ነው። ከኔ ውሃውም ያንተ ከትሎ ነው። የቤተ ክርስቲያኑን ቻይን ጠብቆ በጎን ነው ይወጣል ከፍ ያለ ስሎፕ ስላለው በጎንና በጎን እንዲወጣ አድርጎ ነው ወደዚህ አይገባም ወደ ቤተማርያም እየገባ ቤተማርያም ግቢ ስንገባ ሶስት ቤተመቅደሶች አሉ የመጀመሪያው መካከሉ ቤተማርያም በቀኝ ቤተ መስቀል ታቦተ መስቀል ይገኛል። በግራ በኩል ቤተ ደናግል፣ ፊት ለፊት ደብረ ሲና ጎለጎታ፣ ዙሪያውን የምናየው ይሄ ታህሳስ ሃያ ዘጠኝ ቀን ካህናት ከላይ ሁነው ይዘምራሉ። ቤዛ ኩሉ አለም ይኸውም ተወልደ መድኃኔ ዓለም፣ ከሳቴ ብርሃን ቤዛ ኩሉ ይላሉ ይዘምራሉ። ከላይ ያሉ ሁነው የሚዘምሩቸው የመላእክት ምሳሌ ሲሆኑ ከታይ ደግሞ ሌሎች ተሰልፎ የሚቀበላሉ ከታይ የሚሰለፉት የሰባ ሰገል ምሳሌ ናቸው። በየአመቱ ይከራሙናል። ምክንያቱም ቅዱስ ላሊበላ የተወለደው ከጌታ ልደት ጋር የተማሪያም መስኮቶችን ስናይ ሶስቱ ኋላ እያሉቱ የሶስት ስላሴ ምሳሌ መስቀሉ ወልደ እግዚአብሔር ከመስቀሉ ዝቅ ብሎ የመታችን ሀፀን ምሳሌ በስርዓተ መላክ በማይጸራው ማደሩ ሌሎች ሶስት መስኮቶች የተለያዩ እንዳለን። የመካከሉ ስነ ስቅለቱ የክርስቶስ በቀኝና በግራ ሁለት ወንበሮች ተሰቅለዋል። እነዚህ ማለት ነው ጡጦስና ዳክርስጦስ። ጌታዊ በመንግስት አስበይ ተዘከረኒ በውስተ መንግስትከ እያለ እየጸለየው ነው። ደመ ማህተቡን ይዞ እርገቱን ማድረጉን ቀድሞ ገነት መግባት የሚያሳይ የመስኮቷ አቀማመጥ ተቃንታና ያለን በቀኝ ተሰቀለኛ ደግሞ ደስ ይሆን መውረጉን መስኮቷ ወይም ተቋሚዋ ወደ ታችን ተዘጋና ያለን ማለት ደስ ይላል። ቆንጅ አሁን በቀኝ እንሄድና ስኛዋ ቅዱስ ናኩቶ ለአብም እዚህ ክርስትናም ተነሳበት፣ ንግስናውም እዚህ ነው የተከናወነው። የቅዱስ ላሊበላ ትልቅ ወንድም ልጅ ነው። ናኩቶ ለአብን ያሳደገው ቅዱስ ላሊበላ ነው። ንግስናው ለወንድሙ ሰጥቶ ስ ገብረ ማርያም ወደ ምነና በገዳም ነው የሄደው። እችኛዋስ ምንድን ነች? የመካነ ጸበል ነው። እዚህ ገብተው ነው ወገባቸውን በገመድ ታስረው ካና ዙሪያው ሁነው የገመሩ ተብሎ እስከ ራሳቸው ጠለም ብሎ ይወጣል። ሶስት ጊዜ እዚህ ይወጣል። አዎ፣ በርካታዎችን አይተናም በዚህ ዘመንም ይወጣል። የእግዚአብሔር ቃል ኪዳን አይሻልም። አዎ። ይሄ ቤተልሔም ነው። ውስጥ ላይ ዋሻ አለ የቤተልሔም ይሄም እንዲሰፋ ተብሎ ነው። አዎ አዎ። አስራ አንድ ሜትር ጥልቀት አለ ወደ ውስጥ አዎ

የክርስቶስ ስነ ስዕላት መካከሏን መስቀል ነው። በአራት ማዕዘናት የተያያዙትን ስናይ ሉቃስ፣ ማቴዎስ፣ ማርቆስ፣ ዮሐንስ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ተዘዋውረው ወንጌል ስለማ ክርስቶስ መምጣቱን መወለዱን፣ ድሮም ማስማር መሰቀሉን፣ መሞት መነሳቱን፣ እርገቱን፣ ዳግም ምጻቱን ኛዋ ኤክስ ምልክት ተይናችሁ ክርስቶስ በለበሰው ስጋ መስቀል ተሸክሞ የደካማ ስጋ መልበሱን ሲያጠይቅ፣ ሲወርቅ ስነሳ ሲወርቅ መስቀል እንደተሸከመ አንድ ቅዱስ እንድሪያስ የሚባል ሰው እንደዚህ በዚህ መልኩ አድርገው ሰቅለው ገለት

ይሄ ወደ መቃብር መውረዱ ነው። ምናልባት መስቀሉ ሆላይም አለ። ይሄኛው እስካሁን የለም። ግን መስቀሎች ምንድን ነው አራት ማዕዘን እስኩል ናቸው። ክርስቶስ በአራቱ ማዕዘን ሙሉ መሆኑን ነው። ምክንያቱም ሰሜን፣ በደቡብ፣ በምዕራብ፣ በምስራቅ በአራቱም እሱ የተፈጠሩ ፍጥረት ከሱም የሚሰወር የለ መሆኑን በአራቱ ወይም ደግሞ ላቲንና ግሪክ መስቀሎች ግሪኩ አራት ማዕዘናት እኩል ነው። የላቲኑ ክርስቶስ የተሰቀለበት ረዥም ሆኖ ወደታቸውእሱለማድቀስ ታቦተ መስቀል ውስጥ ላይ ይገኛል። ውጭ ላይ ስና አስር የአክሊል ዲዛይኖች አንዱ ቤተ መስቀል ነው፣ ቤተ መስቀል ነው።

ይሄ ከአናት መግቢያ ነው። ወደ ቤተ ማርያም እንገባለን ለቁጥር ሰሜን ብነ ዛ ቤት ስንገባ የቅዱስ ላሊበላ እየጸለየበት የነበረ ዋሻ አለ። በአራት ማዕዘናት፣ በዛ በአራት ማዕዘና እየሰገደ ወደ ምስራቅ ዙሮ ወደ ቤተ ማርያም ይጸልያል። ያ ማለት ነው ቤተክርስቲያን ለማግኘት በዛ በኩል ዙረን ነው የምናገኘው። ፍላሹ አይቻልም መሰለኝ። እዚህ ቦታ ላይ የነበረ በአራቱም ማዕዘናት አራት በሮች አሉ። ወደ ምስራቅ፣ በደቡብ፣ በሰሜን፣ በምዕራብ ጥርሻ። ወደ ምስራቅ ነው ይጸልያል ማለት ነው። ደግ ጸሎት ወደ ምስራቅ ነው የምንጸልየ። ምክንያቱም ምስራቅ መቤታችን ናት። በምስራቅ ፀሐይ ይገኛል። ፀሐይ እየተመሰሉ ደግሞ ክርስቶስ ነው። የዚህ ዓለም የሚጠፋው ፀሐይ ሳይሆን ፀሐይ ጽድቅ፣ እውነተኛው ፀሐይ ክርስቶስ ነው እና በምስራቅ ፀሐይ እንደሚወጣ ሁሉ ዳግም ምጽአቱ በምስራቅ እንደምንከናወን ቤተልሔም ስናይ በምስራቅ እናገኛል። ስለዚህ ቤተመቤታችናት ሊሄም የህይወት ምግብ ና የህይወት ምግብ ደግሞ ክርስቶስ ይሰግድ ነበር እርዝማ ነው እንግዲህ ያሳያል። እንደምናየው ይሄ ብቻ ሳይሆን የተፈለፈለ ብቻ ሳይሆን ቋሚም የተመዘክሩ ላይ ሙዚየም ላይ ያለው ረዝ ነው። ስለዚህ እዚች ላይ ሆኖ ነበር ይሰግድ ነበር። ቤተክርስቲያኖች ና አሁን ያለ ነው እንግዲህ ፎቅ ላይ ነው ያለ ነው። ከዚህ የምናየው በታች ቤተክርስቲያን አለ። ሁለት ቤተክርስቲያን ከዚኛው ወደ ደቡብ ደብረ ሲና፣ ወደ ሰሜን ጎለጎታ። አሁን ደግሞ ወደ ምስራቅ ጎለጎታ፣ ወደ ምስራቅ ደግሞ ቤተስላሴ ግራውንድ ላይ ያለ ቤት መለስቻ

ተፈልፍለው ተስለዋል ማለት ስል ሳይሆን ተፈልፍሏን ህንፃው ላይ ሰማያት ቅዱስ ጊዮርጊስና ሰማያት ፋሲለደስ ናቸው። ይሄ ቤተ ደብረሲና ነው። ደብረሲና

ደጃዝማች ሀይል ወልዶን ኪሮስ እና የሚስቱ በኋላም ደግሞ የደጃች ብርሃነ መስቀል ደስታ አጽሞች ይገኛሉ ማለት ነው። ዝዝን አስካሳ ተዋነው አዲስ አበባ ነው የተቀበረ። ጣራ ሁሉ ስል ነው፣ የሌላዎቹም እየተመለሱ እንደዚህ ነበሩ። ግን ያው በሂደት አተናቸዋል። የተማሪያን ብቻ ከፊሎችን ተጎድተው አሁንም አለ። እላይ ጣራው ላይ የምናያቸው ሁለት ነገሮች አሉ። ቅዱስ ላሊበላ ክህነትን የተቀበለበት እና ንግስና የተቀበለባቸው ናቸው። ክህነትን ከንግስና ጋር አጣምሮ ይዟል። ይህ ብረቱ የዳዊት ማህተብ በዘመኑ ዳዊት ይገለገልበት ነበረ። የዳዊት ኮከብ ነው፣ የልጁ የሰለሞን። አሁንም እዚህ መካከሉ መስቀል ነው፣ ዙሪያው ኮከብ። መስቀሉ እንየው ባለ ስድስት ነው፣ ከዘመኑ ጋር የሚገናኝ አይደለም። ቁጠረው፣ ስድስት ነው ማዕዘኑ አሁን እስራኤልም ስቲል እስካሁን ይጠቀሙበታል። መስቀሉ ብቻ ሰጥቶ ይሄኛው አምደ ብርሃን ይባላል። የብርሃን አምድ ማለት ነው። ሌሎች አስራ ሁለት መሳሳዎች አሉ። አምደ ብርሃኑ አስራ ሶስተኛ ነው። አስራ ሁለቱ ሐዋርያት ክርስቶስ በዕለተ ሐሙስ በመካከላቸው መገኘት ምሥጢረ ሐዲስ ኪዳን አስተማሩ። አንድም ሰዋስወ ያዕቆብ የያዕቆብ መሰላል ተብላ ትሰየማለች። ምክንያቱም በራዩ ያቆብ ያየው በተመሰረታ እሱ ምሳሌ ያቺ መሰላለም ፍጻሜዋ፣ ትርጓሜዋ የምቤታችን ነው። አልፋው ሜጋ ይላል። በሶስት ቋንቋ ተስፋ በግዕዝ፣ በኤብራይስ በግሪክ የተሸፈነው እንደ ታወሰለ የሚቆጠር ክብር ለመስጠት ነው። ሁለት በሬዎች እየገጠሙ ታስለዋል። የስጋና ነፍስ ጽድቅና ኩነን ይህን ይመስላል። ዶሮ ሶስት ጊዜ ትክደኛለህ ዶሮ ሳጮህ ተብሎ ለቅዱስ ጴጥሮስ የተነገረው ማለት ነው። ዶሮ ሲጮህ ቅዱስ ጴጥሮስም ትዝ ብሎ ትንስሐ ገብቶ ክርስቶስም ይቅር ብሎታል። የይሁዳ ክህደት ከልብ ነበር። የቅዱስ ጴጥሮስ ክደት ግን በፍራቻ ስለነበረ ክርስቶስ ሚክር። ይሁዳ ግን ንስሐ መግባትም አልፈለግም። ወደ ሲኦል ብቸኛ የወረደው እሱ ነው። ከኢየሩሳሌም ወደ ግብፅ የመቤታችን ስደት የሚያሳይ ስል ነው። ክርስቶስ ሳይሰደድ እዛ ሁኖ ማዳን ይችል ነበር። ሲፈልግም በደመና ጠቅሶ በብርሃን በሰረገላ መሄድ ይችል ነበር። ሰለተትና በአህያ ላይ ሆኖ ነው ስደታቸው። የተዋረዱ የሰው ልጅ ለማዳን መምጣቱን ስደቱን ባርኮ ለመስጠት፣ በግጽ የነበሩትን ጣዋታት ለመደምሰስ ለማጥፋት፣ የግብጽ ገዳማትን ለመባረክ ነው የተሰደደው። ግብጽ ይህኛው የቅርብ ጊዜ ሰነ ዙሪያውን ፎቆች ናቸው። ተደራራቢ ሰ ሰባት ክፍሎች አለ። ዙሪያው የሰባቱ ሰማያት መሳሌ የፎቅ ላይ ማለት ነው። ካህን ብቻ ለሥራ ነው የሚወጣው ብቻ በዚህ ፊለፊታችን በምስራቅ በኩል ነው ቤተ መቅደስ ቦታ የሆነ መውጣት ስለማይቻል እንደ ተግባር ብቻ ይወጣሉ አባቶች ማለት ነው። እነሱም መቅረጽ ኢየሩሳሌም ላይ የሚገኝ ይገኛል። ስለቱን የሚያሳይ ነው። እዚህ የተጻፈው ወቅቱ ፀሐይ ፅድቅ ኢየሱስ ክርስቶስ የፀሐይ ምሳሌ ነው። እንግዲህ ለአብርሃም የተገለጸበት ፀሐይ አምሳት አምላ ከፀሐይ ተገለጽል እንዳለው የዮሐንስ እናት እና መቤታችን ከቅድስት ኤልሳቤጥ ስትሄድ መቤታችን የጌታዬ እናት እያለ ይመርከበሏል በማቴዎስ ወንጌል ላይ የሚገኘው በደቱ ማሰርግ መቤታችን መገኘት ውሃ ወደ ወይም መቀየሩን የሚያሳይ ስለ ብርሌ ይዞ ና ያለ መካከሉ አልጋን ተሸክመህ ተነስ የተባለ መጻጉ አልጋን ተሸክመ ሳምራጅ ሴት ማስትቀዳ ማስፊ ማለት ስለሚቀዳው ነውስለሚቀዳው ውሃ ብቻ ሳይሆን ስለ ጥምቀት ሲነግራት ነው የሰዎች ሰዎች አዛመታ መጠመቋል እዚህ ደግሞ የክርስቶስ በቤተልሔም መወለድ በመካከለኛ ምስራቅ ሰባ ሰገል በአራቱ ማዕዘናት መሄዳቸው፣ አንዱ ኢትዮጵያዊ ነበረ። አስር ሺ አስከትሎ ሂደዋል። ሌላዎችም አስር አስር ሺ፣ አንደኛው አራተኛው ተመልሷል፣ ሶስቱ ሂደዋል። ሰላሳ ሺ ኢየሩሳሌምን ያጠቃልላል። ለዛም ነው የሕፃናት መታረዳቸው ምክንያቱም ከዛ ሁሉ አንዱ ይሆናል ብሎ ነው። ምንድናቸው ሲል አይ ንጉስ ተወልዷል። ንጉስ ሲባል ተሸበረ። ሄዶ ወደ ሰባ ሰባሰገል ብመለስ ሰባሰገል አንዱ ኢትዮጵያዊ ነው። ንጉስ ባዜን ይባላል። ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ለተሞቱ ገብረዋል። ከአስራ አንዱ ነገስታት የላስታ ስሮ መንግስት አራቱ ክህነት ከንግስና ጋር ይዘዋል። ሁሉም ታቦት ተቀርጾላቸዋል፣ ቅድስና ተሰጥቷቸዋል። ስራቸውም ዓለምን ተሻግሮ ዘመንን ተሻግሮ ዓለምን እያስደመመ ይገኛል።

ጠመቅ እኮ እጄ ወረፈ ሆነብኝ ሆነብኝና ተኩት በኋላ አገኘዋለሁ። ዛሬ ጊዮርጊስም ስለሆነ መሰለኝ ቤተ ደብረ ሲና ነው። እና ስ ዳለው እንነጋገር። ቤተ ደብረ ሲና ስንገባ ከሌላው ልዩ የሆኑ ምሰሶዎች አሉ። ምሰሶዎቹ የመስቀል ዲዛይን ናቸው። አራት ማዕዘኑ ሆነው በመስቀል ነው የተቀረጹት። ከመስቀሉ ጫፍ ላይ ደግሞ በየማዕዘኑ ዓይን የመሰሉ ተቀርጸዋል። የመላይት ዓይኖች የቀና የለጅ ጠባቂዎቻችን አንዱ በአራት ማዕዘኑ መሆኑ ሁሉም በአራት ማዕዘኑ ዓይን አለው ያ መሆኑም የክርስቶስን በአራት ማዘናት ያለ ፍጥረት ከክርስቶስ የሚሰወር እንደሌለ ለማጠየቅ ነው። ጠቅላላ ውስጥ ላይ ስንገባ አስራሁለቱ መሰሶች አሉ። የአስራሁለቱ ነገደ እስራኤል የአይቆ ልጆች ምሳሌ ናቸው። አስራሁለቱ ነገድ እስራኤል የሚባሉት ደግሞ እስራኤል ዘስጋ አሉ፣ እስራኤል ዘነብስ አሉ። የአይቆ ልጆች ግን እስራኤል ዘነብስ እንባላለን። እኛን ሁሉ ያጠቃልላል። ምክንያቱም ያመነ የተጠመቀ እስራኤል ዘነብስ ነው የሚባለው። እስራኤል ዘስጋ የሚባሉ ደግሞ ያላመኑ ያልተጠመቁ ናቸው። አሁንም ደብረ ሲና ላይ ጣራው ላይ ቀና ብለን ስናይ እርግብ ቀርዛ በዛም ዘመን የተሰቀለች እናያለን። ወደ ጎለጎታ ስንገባ፣ ጎለጎታ ያው በስም እንደምንረዳ የክርስቶስ የቀብሩ ቦታ ነው። ምሳሌው አለ እዚህ የክርስቶስ ተፈልፍሎ የተቀበረው ኢየሩሳሌም ይሄ ደግሞ ዳግነት ኢየሩሳሌም ስለሆነ የክርስቶስ ምሳሌው ቅዱስ ላሊበላ ውስጥ ነው ያለው። ቅዱስ ላሊበላም በክብር ያረፈው የተቀበረው እዚህ ውስጥ ነው፣ በአቡ ነገር ውስጥ ቅዱስ እጅ የቅዱስ ላሊበላ ቀብሩ እዚሁ ነው የሚገኘው። የክርስቶስ ምሳሌው ነው። ልክ ቤተ መድኃኔዓለም ነው ውስጥ ብንገባ የአብርሃም የይስሐቅ፣ የያዕቆብ የቅብራቸው ምሳሌ ሶስት ክፍት የሆኑ ጉልጓቶች አሉ ማለት ነው። ልክ እነዛ ማለት ነው አቡነ ገብረ መንፈስ ቅዱስ ናቸው የገለጹት ማለት ነው። ቅዱስ ላሊበላ በዘመኑ ከግብጽ የመጡትም በዚሁ ዘመን ቅዱስ ላሊበላ ዘመን ነው። አበን ስህ አባቱ ናቸው። በደመና የእሳቸውን ቦታ ሂዶ አይተዋል። ዝቋላዝ ኋላ መድረከ ያንዱላ አይቶ እንደውም አንጾላቸዋል። ያተገለጸ ቤተክርስቲያን አለ የሚባለው እዛ እሳቸው ጋር ሲኖር ወደ ቦታው መልሰው ረፍት ደርሷን የተባሉት

ስንወርድ አሁን ሶስተኛ ደረጃ ነው። እንግዲህ ፎቁ ብንቆጥረው ማለት ነው። አሁን በዚህ እንወጣለን። ቀራንዮ የመስቀል ስፍራ ሊሰቀልበት፣ ውስጡ ዋሻው የአዳም ቀብር ምሳሌ ነው።